ከጠንካራ ወንድ ጀርባ ጎበዝ ሴት አለች፣ ወይንም ደግሞ የቤቱ የጀርባ አጥንት ሴቷነች የሚባል ፈጽሞ ትክክል ያልሆነ በተለምዶ የሚባል አባባል አለ። ይሄ ደግሞ ሴቶችን ወይንም ሚስቶችን ብዙ ጊዜ እግዚአብሔር በውስጣቸው ያስቀመጠውን ትልቅ ስራ ወደኋላ እንዲገፉት ያደርጋቸዋል። ሴት ከጎን አጥንት ነው እንዲወጣችሁ፣ ከጀርባ አይደለም። ሴት ልጅ ለወንዱ ረዳት ሆና ስለተፈጠረች እሷ ወደ ኋላ ቀርታ ወንዱን ብቻውን ገፍታ ለክብር ለማብቃት ወይንም ደግሞ ለራሱ ጥቅም እንዲጠቀምባት አይደለም እግዚአብሔር የፈጠራት። ከጠንካራ ሴት በስተጀርባ ጎበዝ ወንድ አለ ቢባል ነው እንደውም የሚሻለው። ምክንያቱም ሚስቱን የሚደግፍ የሚንከባከብ፣ የሚረዳ እና የሚጠብቃት መልካም የሆነች ጠንካራ ረዳት ትኖረዋለች። እግዚአብሔር እኩል የሆኑ ወንድና ሴት ልጆች አሉት። በእነሱ ውስጥ እንደ ጸጋው ባለጠግነት መጠን ስጦታንና መክሊትን ሰጥቶ ፈጠራቸው። ይሄ ስጦታቸው አንድ ላይ ሆኖ ለእግዚአብሔር መንግሥት የሚሆኑ ትውልድን እንዲያፈሩ ይረዳቸዋል። ከጠንካራ ሴት በስተጀርባ ጎበዝ ወንድ አለ ቢባል አይሻልም? ይሄ ማለት ግን ቤት ውስጥ ስለ ማብሰልና ስለ ማጽዳት ውጪ ወጥቶ ስለ መስራት ወይንም ደግሞ ያው ዓለም ያስቀመጠችው ሰክሰስ የሚባል ነገር አለ። ስኬታማ አንዲት ሴት ስኬታማ የምትሆነው ውጪ ወታ ስለሰራች ብቻ ዲግሪ ስለያዘች ብቻ፣ ወይንም ደግሞ ወንዱ ከሚያመጣው ገንዘብ ጋር በተመሳሰለ ሁኔታ ከወንዱ ጋር በፉክክር የምታደርገው አይነት ጥረት እንዳልሆነ እንዲታወቅ እፈልጋለሁኝ። ቤት ውስጥም ሆና እያበሰለች እያጸዳች ጠንካራ የሆነች ሴት ትውልድን የምትመሰርት ለትውልድ የምትሆን ጎበዝ ሴቶች እንዳሉ መረሳት የለበትም። ወጥታ ስለሰራችና ወይንም ደግሞ ብዙ ገንዘብ ሰርታ ስላመጣች ብቻ ስኬታማ ነች ማለትም አይደለም። ስኬት በክርስቶስ ኢየሱስ በኩል የተሰጠንን ሙሉ ሕይወት መኖር ነው። ተባረኩልኝ፣ እወዳችኋለሁ ባይ